ከሰባ ሁለቱ አርድእት መካከል ልናውቃቸው ከሚገቡን ሁሉንም ማወቅ ይገባናል። የበለጠ ግን ቅዱስ ፊልጶስን ማወቅ ለኢትዮጵያውያን ይገባል ብዬ አስባለሁ። በመንፈስ ቅዱስ ምሪት ክርስትናን የአስተማረን የሰበከልን፣ የመጀመሪያውን ቅዱስ ባኮስን እያጠመቀልን ይሄ ሰው በመሆኑ ነብዩ ይህንን የሚናገረው ስለማን ነው አሉ። ነቢዩ ስለ ማን ይህን የሚናገረው ስለ ራሱ ነው ወይ ስለሌላ አካል ነው? እንግዲህ አሁን ወደ አርባ ዓመት እየሆነው ነው ማለት ነው። እዛው ላይ ደግሞ የቅዱስ ባኮስም ጽሌ ተጨማሪ ይገኛል። የመጀመሪያው ግን ኮልፌ ላይ ነው። እንደ አዲስ አበባም እስካሁን ድረስ የመጀመሪያው እሱ ነው ያለው። ሌላ ተጨማሪ አልሰማ። እንደው ይሄ መረጃ የደረሳችሁ ሁሉ መታችሁ ልትባረኩ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ይህን መርሃግብር በየትኛውም ቦታ በየትኛውም ጊዜ ሁናችሁ የምታዳምጡ ወገኖቻችን በሙሉ እንደምን ሰነበታችሁ። ቅዱስ ፊልጶስ ወንጌላዊ ማለት ማን ነው የሚል የብዙዎቻችን ጥያቄ አለ። እንደሚታወቀው ከአስራ ሁለቱ ቅዱሳን ሐዋርያት መካከል ቅዱስ ፊልጶስ አለ። ከአስራ ሁለቱ ደቀ መዛሙርት አንዱ ቅዱስ ፊልጶስ ወንጌላዊ ማለት የኢትዮጵያውን ጃንደረባ ቅዱስ ባኮስን የሰበከ የሰበቀ ያስረዳ፣ ያጠመቀ ደግሞ ያው ስሙ ቅዱስ ፊልጶስ ነው። ከዛኛው ከሐዋርያው ቅዱስ ፊልጶስ ግን ይለያል። ያኛው ከመጀመሪያዎቹ ከክርስቶስ አንደበት ፊት ለፊት ተገኝተው ስለ ድህነት ስለ መዳን ከተረዱት አንዱ ነው። ይህኛው ቅዱስ ፊልጶስ ወንጌላዊው ይባላል። መንፈስ ቅዱስ ለኢትዮጵያውያን ልዩ ባለ ውለታ ያደረገው ነው። ምክንያቱም ባኮስን ያጠመቀ፣ በባኮስ አማካኝነት ደግሞ ለኢትዮጵያውያን ክርስትናው እንዲነገር እንዲሰበክ ምክንያት የሆነው ቅዱስ ፊልጶስ ከሰባት ሁለቱ ዲያቆናት ወይም ማገልጋዮች አንዱ ነው። በሐዋርያት ስራ ምዕራፍ ስድስት ቁጥር ሶስት ላይ ስንመለከት የአማኞች ወይም የምዕመናን ቁጥር እየጨመረ እየጨመረ ሲሄድ እነሱን ማገልገል በአመጋገብ እነሱን መላላክ ለቅዱሳን ሐዋርያት ጊዜ የሚጨርስ ሆነ። ያን አገልግሎት ሲሰጡ ቅዱሳን ሐዋርያት ወንጌሉን ቃሉን ለማዳረስ ጊዜ እያጠራቸው ሲሄድ መንፈስ ቅዱስ የሞላባቸውን በህዝቡ ዘንድ ተቀባይነት ያላቸውን ሰባት ሰዎች መርጠው እንዲያቀሩ ለምእመናኑ ለህዝቡ ቅዱሳን ሐዋርያት ሐሳብ አቀረቡ። በዚያን ጊዜ ሰባት ሰዎች ተመርጠዋል። እነ ቅዱስ እስጢፋኖስ ያሉበት ማለት ነው። ሲመረጡ ከሰባቱ አገልጋዮች ወይም ዲያቆናት አንዱ ይሄ ልዩ ባለውለታችን መንፈስ ቅዱስ ልዩ መሳሪያ ለኢትዮጵያውያን ያደረገው ቅዱስ ፊልጶስ አንዱ ነው፣ እና ቅዱስ ፊልጶስ ማለት ይሄ ነው እንግዲህ፣ ጃንደረባውን ያጠመቀው ወይም ቅዱስ ባኮስን ያጠመቀው ፊልጶስ ሲባል ከ12 ሐዋርያት የተለየ ከሰባቱ ዲያቆናት አንዱ የሆነ በሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ ስንመለከት እነ ቅዱስ ጳውሎስ ሲያገለግሉ፣ ይህን ጃንደረባውን ካጠመቀ በኋላ ከ20 ዓመት በኋላ በቂሳሪያ ይኖር እንደነበረ ሰባት ሴቶች ደናግል ልጆች እንትን አራት ሴቶች ደናግል ልጆች የነበሩት ልጆቹን በመልካም አስተዳደግ ያሳደገ የመንፈስ ቅዱስ ማደሪያ ያደረገ ትንቢት እንዲናገሩ መንፈስ ቅዱስ መሳሪያ ያደረጋቸው ልጆች ወልዶ ያሳደገ እና እነ ቅዱስ ጳውሎስ በአገልግሎታቸው ጊዜ በቤቱ ያረፉበትም ሰው ነው። ይሄ ቅዱስ ፊልጶስ ማለት ነው። ለኢትዮጵያ ቤተ ክርስቲያን ቅዱስ ፊልጶስ ማን ነው የሚለውን ስንመለከት፣ እግዚአብሔር መቼም ሀብቱን በተለይ ይህን የመዳን ጥሪውን በሰዎች አማካኝነት ነው ያደረገው። ከልጁ በኋላ እግዚአብሔር ወልድ ከተወለደ አስራ ሁለቱን ካስተባረ ጀምሮ ለብዙዎቻችን መዳን በሰው አማካኝነት ነው ድነቱ የመጣው እና ለኢትዮጵያውያን መዳን ክርስትናን መቀበል እግዚአብሔር መንፈስ ቅዱስ ምክንያት ያደረገው ይኸው ከሰባቱ አገልጋዮች አንዱ የሆነው ቅዱስ ፊልጶስ ነው። እንደሚታወቀው በኢየሩሳሌም እያሉ ቅዱስ ፊልጶስ ሲመረጥ አብሮ የተመረጠው ቅዱስ እስጢፋኖስ ያው እንደሚታወቀው በድንጋይ ተወግሮ ተገድሏል። ከዛ በኋላ ብዙዎቹ ክርስቲያኖች ተበታትነው በተለያዩ አካባቢዎች ገብተው ክርስትናውን ማስረጽ ችለዋል እና በዚያን ጊዜ ከኢየሩሳሌም ተነስቶ ማለት ከደቡብ እስራኤል ከደቡብ እስራኤል ከይሁዳ አውራጃ ወጥቶ ወደ ሰሜን እስራኤል ወደ ሰማሪያ ቅዱስ ፊልጶስ ይሄ ከሰባቱ ዲያቆናት አንዱ የሆነው ጉዞ አድርጓል። በዚያን ጊዜ እግዚአብሔር መንፈስ ቅዱስ በእጅጉ ተጠቅሞበት አስተምሯል። በአሕዛብ ዘንድ የመደመጥ እድል አግኝቷል። በቃል ያስተማረውን ለማስረጽ ለማጽናት ይሆን ዘንድ ደግሞ እግዚአብሔር ልዩ ልዩ ተአምራትን የማድረግ ስጦታ ሰጥቶታል። አጋንንትን ያስወጣ ነበር። የታመሙትን ይፈውስ ነበረ። በዚህ በትምህርቱም በተአምራቱም የሰማርያ ሰዎች ሰምተውት ተረድተውት ኢየሱስ ክርስቶስ ማን እንደሆነ ማለት የእግዚአብሔር ልጅ እንደሆነ አምነውለት እንዲጠመቁ ያደረገ ሰው ነው። ሐዋርያ ወንጌላዊ ነው ቅዱስ ፊልጶስ ማለት። ከዚያ በኋላ እሱ ያጠመቃቸውን እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ከኢየሩሳሌም መጥተው እጃቸውን በመጫን መንፈስ ቅዱስ እንዲወርድባቸው አድርገዋል። እንግዲህ ይህንን አገልግሎት እያገለገለ በነበረበት ሰዓት ደግሞ መንፈስ ቅዱስ መንፈስ ቅዱስ ከዚያ ቦታ ተነስቶ ከኢየሩሳሌም ወደ ጋዛ ወደ ጋዛ ባለው ምድረ በዳ መንገድ እንዲሄድ አድርጎታል። በመንፈስ ቅዱስ ጠሪነት ስምሪት ሰጭነት ከሰማርያ ይህ ቅዱስ ፊልጶስ ተነስቶ እንደውም እንግዲህ ጂኦግራፊውን ያጠኑት ሰዎች ሰማንያ ኪሎ ሜትር ነው የተጓዘው ፊልጶስን ቅዱስ ፊልጶስ ቅዱስ ባኮስን ለማግኘት ማለት ነው ወደ ጋዛ ወደ ምድረ በዳው መንገድ ሂዷል። ሲሄድ ከኢትዮጵያ መንግስት ከኢትዮጵያ መንግስት ህንደኬ የምትባለው በዚያ ዘመን ገዥ የነበረችው የኢትዮጵያ መሪ የነበረችው የገንዘብ ሚኒስትሯ ማለት ነው። ቅዱስ ባኮስ ቅዱስ ባኮስ በብሉይ ሕግና ስርዓት መሰረት ሊሰግድ ወደ ኢየሩሳሌም ሂዶ ነበረ። እንግዲህ ኢትዮጵያውያን እግዚአብሔርን ያወቁት በአዲስ ኪዳን ብቻ አይደለም። ወይም እግዚአብሔርን ማምለክ የጀመሩት ቀደም ሲልም ኢትዮጵያ የቀናቸው ታሪክ እንደሚነግረን እግዚአብሔርን በሚያውቅና በሚያመልክ በኖህ በኖህ ልጆች ነው። ይቀን ናቸው ከዛ ጀምሮ ስርዓተ አምልኮቱ አለ። በመካከል አረም ይገባ ይሆናል፣ አምልኮተ ባዕድ ሊቀላቀል ይችላል። ከሐዋርያ እጥረት የተነሳ እንጂ እግዚአብሔርን ከብሉይ ኪዳን በፊትም ኢትዮጵያውያን ያውቃሉ። እንደገና ከአዲስ ኪዳን አንድ ሺህ ዓመት ቀድሞ ደግሞ ብሉይ ኪዳን ተቀብሎ የኖሩ ናቸው። ስለዚህ ማንኛውም እስራኤላዊ በየዓመቱ በየዓመቱ ወደ እስራኤል በዓለ ፋሲካን፣ በዓለ ሰዊትን፣ በዓለ መጸለትን ሊያከብሩ እንደሚሄዱት ሁሉ ኢትዮጵያውያንም ይሄዱ ነበር ምክንያቱም ብሉይ ኪዳንን ያወቁ የተረዱ ስለነበሩ፣ በዚህ ምክንያት ይሄ ኢትዮጵያዊው ቅዱስ ባኮስ የዛን ጊዜው የሀገራችን መንግስት ገንዘብ ሚኒስቴር ሚኒስትር የነበረ ማለት ነው። ሂዶ ነበረ እና እሱ ስርዓተ አምልኮቱን ጨርሶ በሰረገላ ሆኖ ከኢየሩሳሌም ወደ ጋዛ ይወርድ ነበረ። መንፈስ ቅዱስ ይህን ሰው እንዲያገኘው ነው ፊልጶስን ሂድ ያለው። ሲሄድ ይህ ኢትዮጵያዊ ጃንደረባ በሰረገላ ሆኖ ይጓዛል። ከዛ አሁንም መንፈስ ቅዱስ ሂድና ይህን ሰረገላ ተከተለው አለው። ቅዱስ ፊልጶስ ሰረገላውን ተከተለ፣ ከዚህ ኢትዮጵያዊ ጃንደረባ ደረሰ። ወደ ሰረገላው አልወጣም። ወደ ሰረገላው ሳይወጣ ይህ ኢትዮጵያዊ ጃንደረባ ወይም ቅዱስ ባኮስ የኢሳይያስን የትንቢት መጽሐፍ ያነብ ነበረ፣ ይመራመር ነበረ። የሐዋርያ ስራ ምዕራፍ ስምንት ከቁጥር ሀያ ስድስት ጀምሮ እንደምንመለከተው ይመራመር ነበረ ሰረገላው ላይ ሆኖ። ከዛ ቅዱስ ፊልጶስ የምታነበውን ታውቀዋለህ? ተረድተኸዋል አለው። እንግዲህ ተልእኮም ይሄ ስለሆነ መንፈስ ቅዱስ እንዲህ እንዲናገር አደረገው። የሚያብራራልኝ፣ የሚተረጉምልኝ ሳላገኝ እንዴት አድርጌ ያውቃለሁ አለው። ከዛም በኋላ ይህም ብሎ አልቀረም እና እስኪ ወደ እኔ ውጣና አስረዳኝ አለው። ወደ እኔ ውጣና ማለት ወደ ሰረገላው መተቆጭ በላለሁ በቤት መሬት ላይ ነበርና ማለት ነው። በዚህ መሰረት ጃንደረባው ጋበዘውና ሰረገላው ላይ ሆነ። እና ይሄ ጃንደረባ እያነበበ ያለው እየተመራመረ ያለው የኢሳይያስን የትንቢት መጽሐፍ ነው። ያም እንዲያውም ክፍሉ ቅዱስ ሉቃስ እንደጻፈልን ምዕራፍ 53 ነው። መጻ ከመበግ ዘይጠባህ እንደሚታረድ በግ መጣ። ወከመበግ ዘኢይነብብ በቅድመ ዘይ ቀርጾ? ይከሰተ አፍሁ በህማሙ በሸላቶቹ በሸላችሁ ፊት እንደማይናገር በግ በህመሙ ጊዜም ምንም አልተናገረም፣ ይላል ኢሳይያስ። ይህን ተናግሯል እንግዲህ፣ እንደሚታረድ በግ መጣ። በሸላችሁ ፊት በሸላችሁ ፊት ፀጉሩን ሲሸልተው በጉ ለምንድን ነው የሚሞቀኝ ልብስን ለምንድንነው ለምን የምትገፈው ብሎ አይናገርም። ልክ እንደዚህ እንደማይናገር ሁሉ በህመሙ ጊዜ ምንም አልተናገረም የሚል ጽሁፍ አለ፤ እና ይሄን ነበር እያነበበ የነበረው ታዲያ ጃንደረባው። ቅዱስ ፊልጶስን ከጎኑ አድርጎ ነብዩ ይሄንን የሚናገረው ስለማን ነው አለ። ነብዩ ስለማን ይሄንን የሚናገረው ስለራሱ ነው ወይስ ስለሌላ አካል ነው አለ። ከዚህ ተነሳና ቅዱስ ፊልጶስ ከዚህ ትንቢት በመነሳት ከዚህ ትንቢት በመነሳት ስለ ኢየሱስ ክርስቶስ ነቢዩ ኢሳይያስ እየተናገረ መሆኑ ኢየሱስ ክርስቶስ ማለት የእግዚአብሔር ልጅ እንደሆነ፣ ሰውን ሁሉ ሊያደን እንደመጣ፣ ስለኛ እንደተሰደደ፣ ስለኛ በመስቀል ላይ እኛን ወክሎ ለእኛ ለውጥ ሆኖ ቤዛ ሆኖ እንደተሰቀለ፣ እንደሞተ፣ እንደተነሳ፣ እንዳረገ ድነት እንደተሰጠ አስረዳው። ይህን እያስረዳው እየተጓዙ እየተጓዙ እያለ ውሃ ዳር ደርሰዋል። ከዛ በኋላ እንግዲህ ዝርዝሩ ሰፊው ትምህርት አልተጻፈልን፣ ቅዱስ ሉቃስ አልተጻፈልን፣ ጥቅልል አድርጎ ነው ያስቀመጠልን። ይሄን ሰው እንግዲህ ብዙ ሰዓት ወስዶ ደንብ አድርጎ አስረዱተታል። ከዛ በኋላ ነዋ ማይ ውሃ ይሄው እንዳልጠመቅ የሚከለክለኝ ምን ነገር አለ? ከዚህ በኋላ አለ ይሄ ቅዱስ ባኮስ። ከዛ በኋላ ከልብህ ካመንክ ተፈቅዶልሃል አለው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አውቄአለሁ አመኛለሁ አለ። ከዛ በኋላ ተጠመቀ። ያመነ የተጠመቀ ይድናል የሚለውን ዝርዝር ነገር አስረድቶታል። ሰው ካመነ በኋላ ይሄ ማመኑን የሚያረጋግጠው የእግዚአብሔር ልጅም የሚሆነው በጥምቀት እንደሆነ በደንብ አድርጎ ስላስረዳው፣ ውሃ ይኸው፣ እንዳልጠመቅ ምንድን ነው የሚከለክለኝ አለ። ብታምን ከልብህ ይቻላል ተፈቅዶልሃል አለው። እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኛለሁ አለው፣ መጠመቅ ትችላለሁ። ከዛ በኋላ ሰረገላው እንዲቆም አደረገና ተጠመቀ ማለት ነው። ተጠመቀ ክርስትና በዚህ ሰው አማካኝነት በሰላሳ አራት ዓመተ ምህረት ወደ ኢትዮጵያውያን መጣ ማለት ነው። እንግዲህ ቅዱስ ፊልጶስና ቅዱስ ባኮስ እኒህ ናቸው። በዚህ መንገድ ነው የተገናኙት እና ሁለቱም ለኢትዮጵያ ቤተ ክርስቲያን ወይም ለኢትዮጵያ ሕዝብ ፋይዳቸው ምንድን ነው ለሚለው እንግዲህ መንፈስ ቅዱስ ሁለቱንም ምክንያት አድርጎ መሳሪያ አድርጎ እየሰጠን ልዩ ባለውለታዎቻችን ናቸው። የእግዚአብሔር ልጅ ነው ቅዱስ ፊልጶስ ለቅዱስ ባኮስ የሰጠልን። ቅዱስ ባኮስም ይዞልን የመጣው ኢየሱስ ክርስቶስን ነው ወደ ኢትዮጵያ ማለት፣ የሰበከልን የነገረን ያስረዳን ኢየሱስ ክርስቶስ ማን እንደሆነ ነው ማን እንደሆነ ነው። እንግዲህ ለዚህ ነው በኢትዮጵያውያን ዘንድ አንድም ሐዋርያ አልሞተም፣ አልተገደለም የሚባለው። ለዚህ ነው ብዙ ጊዜ ከታች ካለው ማህበረሰብ ጀምሮ ክርስትናው ሲመጣ ከላይ ያለው ወይ በስልጣን ያለው ይሰጋል። ይሄ ስብስብ ምንድን ነው ይላል። ከስጋቱ የተነሳ ያን ስብስብ መበተን ይፈልጋል፣ ማስወገድ ይፈልጋል። ግን ብሉይ ኪዳንም የገባው በቤተ መንግስት ነው፣ ወደ ኢትዮጵያ ክርስትናውም በቤተ መንግስት በኩል ነው የገባው። ስለዚህ በቤተ መንግስት ያሉት ባለስልጣናት ቀድመው ክርስትናውን ስለተረዱ ወደ ታች ያለው ለመስረዳት ችግር አልነበረ። ችግር ስላልነበረ አንድም ሐዋርያ መጥቶ ቢያስተምር ማን አልተባለ። ተቃውሞ አልገጠመም። የአንድም ሐዋርያ ደም ክርስቶስን በመስበኩ አልፈሰሰም። በኢትዮጵያ ከወደ ላይ ስለጀመረ በዚህ መልኩ በ34 ዓመተ ምህረት ክርስትና በኢትዮጵያውያን ተለኮሰ፣ ክርስትና ተሰበከ። በ330 3 ዓመተ ምህረት ደግሞ የመጀመሪያው ጳጳስ ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን የምንለው መጣልን። ያው አስፋፋ ማለት ነው፣ እንደ አዲስ ክርስትና ሰበከው ማለት አይደለም። ክርስትናን ያወቅ ነው የተረዳ ነው። በአራተኛው መቶ ክፍለ ዘመን አይደለም፣ በአንደኛው መቶ ክፍለ ዘመን በ34 ዓመተ ምሕረት ነው። ግን በአራተኛው መቶ ክፍለ ዘመን የበለጠ እየሰፋ ሄደበት። በአምስተኛው መቶ ክፍለ ዘመን ደግሞ ተሳቶ ቅዱሳን መጥተው የበለጠ ክርስትናን የሰበኩበት አጋጣሚ ነው፣ ያሰፉበት ዘመን ነው ያ ዘመን እንጂ ክርስትናን የተቀበልነው በ34 ዓመተ ምሕረት ነው ማለት ነው። እና ሁለቱም እንዲህ ባለውለታዎቻችን ናቸው እስከ 19 78 ዓመተ ምህረት ድረስ ባለይ መረጃ በኢትዮጵያ ደረጃ የቅዱስ ፊልጶስ ወንጌላዊ መታሰቢያ ቤተክርስቲያን እንዳልተሰራ ነው። በ1978 ዓመተ ምህረት ግን በብፁዕ ወቅዱስ አቡነ ተክለ ሃይማኖት መመሪያ ሰጭነት የካቲት ሀያ የቅዱስ ፊልጶስ መታሰቢያ ቤተ ክርስቲያን በኮልፌ ክፍለ ከተማ ተመስርቷል። እንግዲህ አሁን ወደ አርባ ዓመት እየሆነው ነው ማለት ነው። እዛው ላይ ደግሞ የቅዱስ ባኮስም ጽሌ ተጨማሪ ይገኛል። አጥማቂውም ተጠማቂውም ባንድ ላይ ያሉ ማለት ነው። ኮልፌ ቅዱስ ፊልጶስ ቤተ ክርስቲያን አሁን ላይ ምናልባት ብዙም ባይሆን አንዳንድ አይጉረስብከት ላይ የቅዱስ ፊልጶስ መታሰቢያ ቤተ ክርስቲያን እየተሰራ እንደሆነ ሰምቻ አለሁኝ። የመጀመሪያው ግን ኮልፌ ላይ ነው። እንደ አዲስ አበባም እስካሁን ድረስ የመጀመሪያው እሱ ነው ያለው። ሌላ ተጨማሪ አልሰማሁኝም እና በጣም ልናውቀውም፣ ልንማርበት፣ ልናከብረውም የሚገባ ባለውለታችን ነው። ቅዱስ ፊልጶስ ቅዱስ ባኮስም በተመሳሳይ መልኩ በመቀበል ቅዱስ ፊልጶስ ክርስትናን በማቀበል፣ ቅዱስ ባኮስ ደግሞ ክርስትናን በመቀበል ለእኛ እንዲህ መብዛት መዳን ምክንያት የሆኑን ሁለቱም አባቶቻችን መታሰቢያቸው ቅዱስ ፊልጶስ ቤተ ክርስቲያን ወይም ኮልፌ ላይ ነው ማለት ነው። የቅዱስ ፊልጶስ የቅዱስ ፊልጶስ ወንጌላዊ ባለውለታችን እረፍቱን ጥቅምት አስራ አራት ነው። በዚሁ ቦታ ኮልፌ ክፍለ ከተማ ውስጥ ቅዱስ ፊልጶስ ቤተ ክርስቲያን በደመቀ ሁኔታ ይከበራል። ጥቅምት አስራ አራት ቀን ማለት ነው። ያው ቅዳሴ ቤቱን ደግሞ የካቲት ሀያ እንደዚሁ በዛው ደብር ላይ እናከብራለን። ስለዚህ በዚሁ አጋጣሚ ምዕመናን፣ ምዕመናት ጥቅምት አስራ አራት ቀን ኮልፌ ቅዱስ ፊልጶስ ቤተ ክርስቲያን በመገኘት ስለዚህ ቅዱስ ታሪክ መስማት፣ በቃል ኪዳኑ ከእግዚአብሔር ጋር መታረቅ ይገባልና እንደው ይሄ መረጃ የደረሳችሁ ሁሉ መታችሁ ልትባረኩ ይገባል። በጣም ልናውቃቸው ከሚገቡን ሐዋርያት ሐዋርያውያን አበው አባቶቻችን ከሰባ ሁለቱ አርድእት መካከል ልናውቃቸው ከሚገቡን ሁሉንም ማወቅ ይገባናል። የበለጠ ግን ቅዱስ ፊልጶስን ማወቅ ለኢትዮጵያውያን ይገባል ብዬ አስባለሁ። በመንፈስ ቅዱስ ምሪት ክርስትናን የአስተማረን የሰበከልን የመጀመሪያውን ቅዱስ ባኮስን እያጠመቀልን ይሄ ሰው በመሆኑ ተገኝተን መስማት ስለ እሱ መማር በቃል ኪዳኑ ከእግዚአብሔር ጋር መገናኘት ይገባናል እላለሁኝ። እግዚአብሔር ፈጣሪያችን የዛ ሰው ይበለ ቅዱስ ፊልጶስ ቤተ ክርስቲያን የሚገኘው ከጦር ኃይሎች አጠና ተራ ታክሲ፣ ከአቶቢስ ተራ የአጠና ተራ ታክሲ፣ ከውንጌት የአጠና ተራ ታክሲ፣ ከአጠና ተራ በኋላ በእግርም ወይም የሎሚ ሜዳ ታክሲ በመያዝ መድረስ የምትችሉ መሆኑን እንገልጻለን።